በጣም ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የእለቱን የዜና ወጋችን እነሆ ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርዕሰ ዜናዎችን ነግራችኋለን። አብራችሁን ቆዩ። ኤርትራ ባገነን መንግስት፣ ሻቢያ በባህላዊ መንገድ ኢትዮጵያን ለመዋጋት መዘጋጀቱን የሻቢያ ልሳን እየገለጹ ይገኛሉ። ሻቢያ ጦርነት ከተጀመረ የስርዓተ ቀብሩም ፍጻሜ ይሆናል እየተባለ ነው። የዚህንም የዜና ትንታኔ ያካተናል፣ ቆይታቸው የምትሰሙት ይሆናል በትለወርቅ ገብረ እግዚአብሔር በቅጽል ስሟ ሞንጆሪኖ ወንድም ዳዊት ገብረ እግዚአብሔር ደላላነት ከኢራንና ቤላሩስ የጦር መሳሪያ የጫኑ አንቶኖቮች ወደ ማሳዋ ኤርፖርት ሲመላለሱ ታይተዋል። በአፍሪካ ቀንድ ካንሰር የሆኑት የኤርትራ ባግነር ሻዕቢያና ህዝባዊ ወያኔ ሀርነት ትግራይ እስከ ወዳኛው ሊሸኙ ቀናት የደረሰ ይመስላል። በዚህም የዜና ጥንቅራችን እናካተናል። ቆይታቸው የምሰሙት ይሆናል። ራቅ አፍሪካ የጠቅላይ ሚኒስትሩ አማካሪ የሆኑት አቶ ጌታቸው ረዳ በዘራፊነት ይወቀስኩታሉ ከኢህአዲግ በፊት የነበራትን መንግስታት ነበር ሲሉ ተናገሩ። ሞቅ ብሎ ማታ የተናገረውን በንጋታው አይደግመውም እየተባለ ይነገርላቸዋል። በዚህም የዜና ትንታኔያችን አካተናል። ጀኔራል አልቡርሃን የጦር ኃይል በኒያላ አየር ማረፊያ ላይ የድሮን ድብደባ ፈጸመ። በሌተናል ጀኔራል ሀምዳን ዳጋሎን የሚመራው ፈጥኖ ደራሽ ኃይል ወይም አርኤስኤፍ በካርቱም አየር ማረፊያ ላይ ተደጋጋሚ የድሮን ጥቃት ማድረሱ ይታወቃል። በዚህም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 አቶ ጌታቸው ረዳ በዘራፊነት የወቀስኩት ከኢህአዲግ በፊት የነበሩትን መንግስታት ነው ሲሉ ተናገሩ። አቶ ጌታቸው ረዳ ማታ ሞቅ ብሎት የተናገረውም በንጋታው አይደግመውም እየተባለ ይነገርላቸዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳይ አማካሪ የሆኑት አቶ ጌታቸው ረዳ ከደቂቃዎች በፊት በፌስቡክ ገጻቸው በትግረኛ ህም ብለው ነበር በቅርቡ ባሌ በነበረ የጉብኝት አንድ ንግግር አድርጌ ነበር። በዚሁ ንግግሬ ላይ ከ13 ዓመት በፊት ወደ አካባቢው እንደተጓዝቅ በመግለጽ የአካባቢውን ሀብት ለመዝረፍ ሲባል እንኳን እንዴት መንገድ አይሰሩም ማለት ይታወሳል። ይህ ንግግር ታዳ ሰዎች ከአውድ ውጭ እንደተረዱት ተገንዝብ ያለው እኔ ከአስራ ሦስት ዓመት በፊት ወደ ስፍራው የሄድኩት መለስ የሰራውን መንገድ ለመመረቅ ነው። እናም ያችን ብቸኛ መንገድ በመለስ ጊዜ መሰራቷ ግምት ውስጥ በማስገባት ከመለስ በፊት የነበረ ስርዓቶች የአካባቢውን ሀብት ለመዝረፍ ሲሉ እንዴት መንገድ አይሰሩም በሚል ወቀሳ ሰነዘርኩ እንጂ እኔ አባል ይሆንኩበት ኢህአዴግ በዘራፊነት ለመውቀስ ፈልጌ አይደለም ብለው ተናግረዋል። ሀገር ሱዳን የድሮን ድብደባ ተጀመረ። ከቀናት በፊት ያልብርሃን ደጋፊ ጎረቤት ሀገራት ጭምር በድሮን እንደሚደበድቡ የዛቶት መሐመድ ሀምዳ እንዳገሉን ዛሬ ጥቃቱን ጀምረዋል። የፍጥኖ ድራሽ ኃይሉ አርኤስኤፍ የካርቱም ኤርፖርት ዳግም ስራ በጀመረበት በሶስተኛ ቀኑ የድሮን ጥቃት እንዲፈጸምበት አልጀዚራ ዘግቧል። ከዚህም ጋር ተያይዞ ጄኔራሉ ከትናንት ፔስታ ኤርትራን ጨምሮ የጎረቤት ሀገር ኤርፖርቱ ላይ ጥቃት እንደሚፈጽሙ ከዛቶ በኋላ ነው የዛሬው ጥቃት የፈጸሙት። ከዚህም ጋር ተያይዘው የጄኔራል አርብርሃን የጦር ኃይል በኒያሊ አየር ማረፊያ ላይም የድሮን ድብደባ ፈጽመዋል። በሌተናል ጄኔራል ሀምዳን ዳገሎን የሚመራው ፈጥኖ ደራሻል በካርቱም አየር ማረፊያ ተደጋጋሚ የድሮን ጥቃት ማድረሱ ይታወቃል። በዛሬው ዕለት ከአየር ማረፊያው ላይ ድብደባ የተከናወነ ሲሆን በዚህ ሌተናል ጄኔራል አብዱል ፈታል ቡልሃን የሚመራው ጦር ኃይል ምላሽ መስጠቱን ተዘግበዋል። የጦር ኃይሉ በዛሬው ዕለትም በደቡብ ዳርፎር ዋና ከተማ የሆነችው ኒያላ ከተማ የሚገኝ አየር ማረፊያ ላይ በድሮን ድብደባ መፈጸሙ ተነግሯል። ሱዳን ኒውስ እንደዘገበው ከሆነ በዚህ ድብደባ በአየር ማረፊያ ውስጥ የነበረና ራሻይሉ የሚጠቀምበት አንዴ የጦር አውሮፕላን ሙሉ በሙሉ የወደመ ሲሆን እዚያ ተቀምጠው የነበሩ በርካታ ድሮኖችም ተቃጥለዋል። ይህ በእንዲህ እንዳለ ኒያላ ከተማ ሌተናር ጄኔራል ዳጋሎን የመሰረቱት ትይዩ መንግስት ዋና መቀመጫ ወይም ዋና ከተማ መሆኑ ይታወቃል። ይህ በእንዲህ እንዳለ በሌተናር ጄኔራል አል ቡርሃን የሚመራ የሱዳን መንግስት በአውሮፓ ህብረት ላይ ተቃውሞ አቅርቧል። አውሮፓ ምክር ቤትም ከሁለት ቀናት በፊት በዋጣው መግለጫ የሱዳን ጦር በቀጠና ውስጥ የመረጋጋትና የደህንነት ስጋት መሆኑን ገልጾ ሁሉም አካላት ሰላማዊ መንገድ እንዲከተሉ ማሳሰቢያ ሰጥቶ ነበር። የሱዳን የውጭ ጉዳይ ሚኒስትር ለዚህ መግለጫው ዛሬ በሰጠው መልስም አውሮፓ ህብረት መደምደሚያ በሱዳን ህዝብ መሰረታዊ ፍላጎት ጋር የሚጋጭ ነው ብለዋል። ተቀናቃኙ ፈጥኖ ደራሽ ኃይሉ አሸባሪ በሚል አለመጥቀሱንና ና ከመንግስት ጋር ተገዳዳሪ አድርጎ ማስቀመጡ ተቃውሞ መግለጫ የቀረበው ምክረ ሐሳብ እንደማይቀበለው አስታውቋል። የአሜሪካው ፕሬዚዳንት ትራምፕ አስተዳደራቸው ዩክሬን በምዕራቡ ዓለም የሚቀርቡ የረጅም ርቀት ሚሳኤሎች በመጠቀም ሩሲያ ውስጥ የሚገኙ ኢላማ እንድትመታ ፈቅዷል የሚል ዘገባዎች ውድቅ አደረጉ። የዌል ስትሪት ጆርናል ዘገባ ሀሰተኛ ዜና ነው ሲሉ በትሩዝ ሶሻል ገጻቸው ላይ አመላክተዋል። ለዩክሬን የቶም ሃውክ ሚሳኤሎች ማቅረብ ተግባራዊ ሊሆን እንደማይችል በመግለጽ በአጠቃቀሙ ለመረዳት ቢያንስ ስድስት ወራት ይወስዳል ሲሉ አጽንኦት ሰጥተዋል። ቶም ሃውክ የሚተኮስበት ብቸኛው መንገድ እኛ ብንተኩሰው ነው። ያን ደግሞ እናደርግ

የአሜሪካ ፕሬዝዳንት ትራምፕ ዛሬ የሰጡት አነጋጋሪ መግለጫ ሐማስ እየገደለ ያለው ንጹሐን ሳይሆን ጋንግስትሮችን ወይም ወንበዴዎችን ነው፣ እንደዚህ ጋንግሮችን እንደ ወንደ ፖለቲካ ኃይልን እንደተቀየሩ ሁላችንም የምናውቀው ነው። እናም እስካሁን ሐማስ ከዚህ አካላት ውጭ ማንን ማለካ ብለዋል። እስራኤል ዌስት ባንክ እንድትጠቀልል በፍጹም አንፈቅድም፣ ያንን አልፈቀድንም ብለዋል። ይህ እንደማልፈቅድ ለአረብ ሀገራት ቃል ገብቻለሁ። አረብ ሀገራት የምናገኘው ድጋፍ ከፍተኛ ነው። በመሆኑም እስራኤል የአሜሪካን ቃል ጥሳ ባንክን ጠቀልላለሁ ካለች ከአሜሪካ የምታገኘው ድጋፍ ሙሉ በሙሉ ታጣል ብለዋል። ኔታንያሁ ከወረራ መቆም አለበት አይካለም ዓለም ያስቆመዋል። እስራኤል አሁን በዓለም በጣም የምትጠላ ሀገር ሆናለች ሲሉ መግለጫ ወጥቶባቸዋል። ጋዛን የመጎበኘትም እቅድ አለኝም ሲሉ ትራምፕ በዚሁ ሶሻል ሚዲያቸው ላይ ማብራሪያ ሰጥተዋል። አምስት ሺ የሩሲያ ሚሳኤሎች አሉኝ ስትል አሜሪካን አስጠነቀቀች። ፕሬዝዳንት ማዱሮ ቬንዙዌላ አምስት ሺ ሩሲያ ሰራሹ ኤግላ ኤስ ተንቀሳቃሽ አየር መከላከያ ስርዓቶች እንዳሏት አስታውቀዋል። ይህን ንግግር የስውር ጀቶችና ባህር ኃይል መርከቦች ጭምር አሜሪካ ጦሯን ወደ ካሪቢያን ማሰማራቷን ተከትሎ የመጣ ሲሆን ቬንዙዌላ ማዱሮን ከስልጣን ለማውረድ የሚደረግ ኦፕሬሽንን ልምምድ ስትል ገልጸዋለች። ሰላምን ለማረጋገጥ በቁልፍ አየር መ መከላከያ ቦታዎች ላይ ከአምስት ሺህ ያላነሱ ሚሳኤሎች አሉ ሲሉ ወታደራዊ መሪዎች ጋር በቴሌቪዥን ቀርበው ተናግረዋል። አሜሪካ በካሪቢያን የምታደርገው እንቅስቃሴ የአደንዛዥ እጽ ዝውውር ለመዋጋት እንደሆነ ዋይት ሃውስ የገለጸ ሲሆን፣ ቬንዚዮላ አደንዛዥ እጽ ሲያዘዋውር ነበር ተብሎ የተጠረጠሩ በርካታ መርከቦች መውደማቸውን አስታውቋል። ሰልጣን ፈጥኖ ደራሽ ኃይል መሪ የሆኑት መሐመድ ሀምዳን ዳግሎ ወይም ሄሜቲ የጎረቤት ሀገር ጀቶች አየር ማረፊያዎች ላይ ጥቃት እንደሚፈጽሙ ከወዶ አስጠነቀቁ። የሱዳን ፈጥኖ ደራሽ ኃይል መሪ ጄኔራል ሀምዳን ዳግሎን ወይም ሀሚቲ ከጎረቤት ሀገር የሚነሱ የጦር ጀቶች፣ ሰው አልባ አውሮፕላኖች ኃይላቸው ጥቃት እንደሚያደርስ አስጠንቅቀዋል። የሱዳን ጦር የሚደገፉ የቀጠናው ሀገራት አውሮፕላን ማረፊያዎች ላይ ጥቃት እንደሚሰነዝር ገልጸው ሰራዊታቸው ላይ ጥቃት ለማድረስ ከሱዳን ጎረቤት ሀገሮች የሚነሱ የጦር ጀቶችና ሰው አልባ አውሮፕላ አውሮፕላኖች እንደሚመቱ ሱዳን ትሪቢው ዘግቧል። ቁሳቁስ ለማድረስ ጥቃት ለመፈጸም ወይም ለመግደል ከየትኛውም ጎረቤት ሀገር የሚነሱ የትኛውም አውሮፕላን ያሰጋናል ብለዋል። የቀጠናው ሀገራት አውሮፕላን ማረፊያዎች በሱዳን ለሚደርስ ጥቃት መነሻ ከሆኑ የጦር አውድማ እንደሚሆን ሄሜቲ ይዝተዋል። ማስጠንቀቂያቸው በተለይ ግብጽ ያነጣጠረ በሆኑም ቢታመንም ከዚህ ቀደም የወጡ አንዳንድ ሪፖርቶች የሱዳን መንግስት የጦር አውሮፕላኖች ከፈጥኖ ደራሻ ያለ ጥቃት ለመጠበቅ ሲል ከፖርት ሱዳን ወደ ኤርትራ መድና አስመራ ማዘዋሩ አመላክተው ነበር። ግብጽ የሱዳን ጦር በማሰልጠንና ሰው አልባ አውሮፕላን ማዕረብ በጦርነቱ መሳተፏ ሲሉ ገልጸዋል። የሱዳን ጦር የዘር ጭፍጨፋ ፈጽሟል ሲሉ ሄሜቲ ከሰዋል። የጦሩ በዳርፎር እና በኮርዶፋ ግዛቾች ላይ ጎሳ ተኮር ጥቃት በመፈጸሙም ሰዎች ከምረገጽ ሊያጠፋ ይችላል ሲሉም አክለዋል። በቅርቡ በኮርዶፋ ግዛት በደረሰው ሰው አልባ አውሮፕላን ጥቃት የጎሳ መሪ ተገድለዋል። ጥቃቱን ተከትሎ የሱዳን ጦርና ፈጥኖ ደራሽ ኃይሉ እርስ በርሳቸው ሲካሰሱ ቆይተዋል።